ጠቅላይ ሚኒስትር አብይ በፍርድ ቤት ዜናው ግዘፍ ነስቶ ቢሰማም ሕግ የሁሉ የበላይ ነው በሚለው ሐሳብ ሁሉም ሰው ከሕግ በታች ይውላል። በዚህ መሠረት ከዚህ ቀደም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አንድ ሰሞኑ ፍርድ ቤት ቀርበው በሜጀር ጀነራል ክንፈዳኛ የእርሻ መሣሪያና የመርከብ ግዢ ክስ ላይ የመከላከያ ምስክርነት ቃላቸውን መስጠታቸው ይታወሳል። አሁን ደግሞ የወቅቱ የአገሪቱ ጠቅላይ ሚኒስትር አብይ አሕመድ ለምስክርነት ፍርድ ቤት እንዲቀርቡ ተጠይቀዋል። ነገር ግን በያዝነው ሳምንት ፍርድ ቤት ቀርበው የነበሩት አቶ ታይለንዳ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድ እና ከንቲባ አዳነች አበቤ ፍርድ ቤት ሳይገኙ ቀርተዋል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽሕፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ጠበቃ ተራ ፖስተኛ አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን በመናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብ ሲል ተገዶ እንደሚመጣው ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገድደው እንዲመጡ ለፌደራል ፖሊስ ትዕዛዝ ይጻፍልኝ ሲል ጠይቋል ሲል የዘገበው መሰረት ሚዲያ ነው። እንደወጣች የቀረችው ህወሓት ከመሃል ሀገር ስልጣኑ ተገፍቶና ሸሽቶ ወደ መቀለ ሲገባ ያስከተላቸውን ተሽከርካሪዎች አሁን እንዲመልስ እየተደረገ ነው። በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚው የባይቶና ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግሥቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸውም ከዚህ ጋር በተያያዘ ምክንያት ነው። የካቢኔ አባሉ አቶ ታደለ መቀለ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽም የሰጠውን ውሳኔ ባለመተግበራቸው ምክንያት ረቡ ለስድስት ወራት በእስር እንዲቆዩ ቢወሰንባቸውም ከአንድ ቀን እስር በኋላ ተለቀዋል። የመታሰራቸውና የመለቀቃቸው ምክንያትም አንድ ቪየት መኪና ነበረች። ተከሳሹ የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ሲሆኑ ከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክስ ፍሬ ነገር በትግራይ ጦርነት የተወሰደችበት ላንድ ክሩዘር ቪየት መኪና እንድትመለስለት የሚጠይቅ ነው። ባለስልጣኑ አይነቷና የሰሌዳ ቁጥሯን ጠቅሶ በቢሮ አስፈጻሚነት እንድትመለስለት የጠየቀባት ላንድ ክሩዘር ቪየት መኪና የህዋት ጽፈት ቤት ኃላፊዋ ወይዘሮ ፈትሎ ወርቅ ገብረ እግዚአብሔር ሲጠቀሙባት ነበር። የጊዜው አስተዳደሩ የትራንስፖርት ቢሮ ቪየት መኪኗ ለባለቤቱ እንድትመለስ እንዲያጽፍም የቀረበበት ክስም በመቀበል የህዋት ኃላፊዋ ወይዘሮ ፈትለ ወርቅ እንዲመልሱ ተጠይቋ አሻፈረኝ በማለታቸው ምክንያት ፍርድ ቤት ጉዳዩን ማስፈጸም ያልቻሉትን የቢሮውን ኃላፊ አቶ ታደለ በእስር እንዲቀርቡ ያዛል። ሚያዝያ 15 2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊው ጉዳዩን እንዲያስፈጽሙ በተደጋጋሚ የቀረበላቸውን ጥሪ ባለመተግበራቸው ምክንያት ለስድስት ወር እንዲታሰሩ ይፈርዳል። ሂደቱ እንዲህ እያለ ወደ ባለቤቷ እንድትመለስ ጥያቄ የቀረበባት ቪዬት መኪና ሚያዝያ 15 2017 ዓ.ም ከሰዓት በኋላ በሸኝ ደብዳቤ በኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከእስር ሊለቀቁ ችለዋል። ከትግራይ ትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦርነቱ ምክንያት ከመንግስታዊና ግለሰቦች ተወስደው በማይመለከታቸው አካላት የነበሩት ከ20800 በላይ ተሽከርካሪዎች ወደ ባለቤቶቹ ተመልሰዋል። ከዚሁ ጋር በተያያዘ ዜና የክልሉን ጊዜያዊ አስተዳደርነት በተረከቡት ጄኔራል ታደሰና ባስረከቡት አቶ ጌታቸው መሃል የቃል ጦርነቱ ቀጥሏል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ያሉት ሌተናል ጄኔራል ታደሰ ወረደ ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህም ወቅት በትግራይ ተካሂደዋል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቆ መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ የመፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ብሎ ነበር። ይህ ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዚዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ ም የመጡት የጊዜያዊ አስተዳደሩ ቆይታ ሁለት ዓመት መሆኑ ይታወቃል። እንዲያም ሆኖ ስድስት ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለስድስት ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ ም የሁለት ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩ ለአንድ አመት ማራዘም ነው። በተራዘመ ጊዜያዊ አስተዳደሩ ዕድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠለም ሲሉ ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዚያ የሚወስድ ምክንያትም አልነበረም ብለዋል ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና ሰጣ አገባ ካለ ለሶስተኛው ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባት ነው ይህን ጉዳይ የሚያጣራ አካል ላቋቁም ብል ተአማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉም አክለዋል።